እና ኢምራን ክርስትና እንዳትቀበሉ የሚያደርጋቸው ነገር ምንድን ነው? እስቲ እሱን በማስረጃ አሳዩን። በጣም ሁለት ምክንያት ላስቀምጥ፣ ሶስት ምክንያት ላስቀምጥ እና ትቀጥላለህ። በደንብ አዳም ጥሾ ወገናችን ጥያቄው ምንድን ነው? አልሐምዱላህ ወከፋ እስልምናን የማትቀበልበት ምክንያት ክርስትና ክርስት ክርስትና የማትቀበልበት ምክንያት ምንድን ነው ያለኝ፣ መጀመሪያ ክርስትናን የማልቀበልበት ምክንያት የሚመለካው አካል ትክክለኛ አይደለም። የምታመልኩት አካል ትክክለኛ አይደለም። እኔ ኢምራን፣ ሚስተር ኢምራን፣ አእምሮ አለኝ፣ አስባለሁኝ። የፈጠረኝ ራሴ እንደ አምሮን ከተጠጠ አእምሮ ተሰጠኝ። በደንብ ማሰብ እችላለሁ። አእምሮ እያለኝ ሶስት አምላክ ታመልካላችሁ እናንተ ግን ሶስት አምላክ ታመልካላችሁ አብ ወልድ መንፈስ ቅዱስ ብላችሁ ሶስት አምላኮች ታመልከዋላችሁ። ሶስት እንደምታመልኩ ደግሞ ማስረጃ ከፈለግ ላሳየህ። ጀስት በራሴ ብቻ እንዳይመስልህ ያው ሶስት ጌቶች እንደምታመልኩ መጽሐፋችሁ ላይ ጽፋችኋል። ምን ብላችሁ ጽፋችኋል? ተመልከተው እዚህ ጋር የተዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ብላቸው፣ ሶስት ጌቶች ታመልካላችሁ። እኔ ደግሞ የማመልከው አብርሃም ሳመልከ የነበረውን አምላክ፣ ሙሴ ሳመልከ የነበረውን አምላክ፣ አንድ አምላክ ነው እንጂ የማመልከው ሶስት አምላክ አላመልክም። እሺ የመጀመሪያው ፖይንት እሱ ነው። ከቁርአን ደግሞ ልስጥህ እና ከዛ በኋላ ወደ ሁለት መሆን አልፋለሁ። ኦኬ ያው እኔ ሙስሊም የማመልከው ተመልከት፣ አምላካችን እንደዚህ በቁርአን ላይ ያው በል እርሱ አላህ አንድ ነው አለ። በል እርሱ አላህ አንድ ነው አለ። አምላክ አንድ ነው አለ። እኔ የፈጠረኝ አንድ አምላክ ነው። የፈጠረኝን አንድ አምላክ ትቼ ሄጄ አንተን አምላክ ሶስት አምላክ አላመልክም። እሺ ወገናችን፣ ግን እዚህ ጋር ቁርአን ይመክራል። አንተ ቁርአን ይመክራል። ተመከት፣ ምክሩን ነው አምላካችን እንደዚህ ላይ እናንተ የመጽሐፉ ሰዎች፣ አንተ ነው በደንብ አዳምጥ። በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። አማልክ ሶስት ናቸው አትበሉ። ሶስት አምላክ አታምልኩ። ሶስት አምላክ አታምልክ። አላህ አንድ አምላክ ብቻ ነው። ስለዚህ የመጀመሪያ ምክንያት የምንድን ነው? እናንተ ሶስት አምላክ የምታመልኩት ሶስት አምላክ አይኖርም። መጽሐፍ ቅዱሳቸው የሚናገረው ዘዳግም ላይ

ሁለተኛ ደግሞ እምነታችሁን የመሰረታችሁበት መጽሐፍ እምነታችሁን የመሰረታችሁበት ይሄ መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም። ይሄ መጽሐፍ በውስጡ የባለጌ ነገር የያዘው አምላክን ሰበት በክ ንብ እንደሚሳደብ እዚህ ጋር ያው ዘዳግም ላይ። እሺ ቀጥሉ የጀመራችን ተርጋች። እሺ እሱ መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም፣ በውስጡ የያዘው የበልግና ነገሮችን እና አምላክን ይሳደባል የሚለውን ነበር ያቆም ነው። እንደያዘ ብዙ ማስረጃዎች አሉ፣ ግን አንዱ አሳይቻቸዋል። ዝም ብዬ አላነበብኩትም፣ ስለሆነ ሁለተኛ ደግሞ አምላክን ይሰድበዋል አምላክን እንደው እኔ እኮ ምሳሌ እኔ ሳላ ጓደኛ ነው፣ ሳላ አከብረዋለሁ። ለሳላ ክብር አለኝ እኔ ማለት ነው። እንዲሁም ለሁላቸውን ክብር አለኝ እኔ። ግን መጽሐፍ ቅዱስ አምላክን አያከብረው፣ አምላክን ያንቋሸዋል። አምላክን የተሳደበ እንደ ቤተክ መጽሐፍ ያቀበላሉ። ምሳሌ ተመከፍት ቤት አያስመን እንደሚል፣ ፈጣሪሽ ባልሽ ነው፣ ፈጣሪሽ ባልሽ ነው፣ ስሙ ደግሞ የሰራዊት ጌታ እግዚአብሔር ነው ይላል። ሲፈልግ ነው። ከዚህ ጋር ደግሞ በዚያን ጊዜ ባል በሽጠኝ ይላ በዚያን ጊዜ ባህ ብላቸው ሴቶችን እንደ ባል ይፈልጋል። ባል እንዲሉት ማለት ነው። ይሄ እንግዲህ አምላክ ሴቶችን ባል ብላቸው የሚል አምላክ ማለት ነው። ሲቀጥል ዘጠኝ ቁጥር ዘጠኝ እንደዚህ ይላል። ነቢዩ ቢታለል ቃልን ቢናገር ያንን ነቢይ አታለልኩት እኔ እግዚአብሔር ነኝ አለ። ከዛ ደግሞ እግዚአብሔር ካታለልኩት ተለክቱን እንደሚያደርግ እጄንም በእርሱ ላይ እዘረጋለሁኝ፣ ከዚህ መካከል አጠፋዋለሁኝ አለ። ነቢያትን የሚያታል አምላክ ሲፈልግ እንደ እርጉዝ የሚጮህ አምላክ፣ ነቀዝ የሚባል አምላክ፣ ባልና ሚስት የሚጫወት አምላክ። ይሄ ማሰበው ምድ ይሄ መጽሐፍ እሱ ላይ ዋሽተል አምላክ ላይ ሰዎች ደግሞ ይሰድባቸዋል። ገበሬ መሆን ጀመረ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ሆነ ይላል። ሰከረና ሆነ ይላል መጽሐፍ ሁለተኛ አለ ሶስተኛ አለ እዚህ ጋርም አራተኛ አምስተኛ ነው። እዚህ ጋር ተመከቱ። እነዚህ አምስቱም አይስማሙ አምስቱም አይስማሙም። አምስቱ እርስ በርሳቸው ይጋጫሉ። ስለዚህ አሁን ክርስትና ልቀበል ሳስብ የትኛው መጽሐፍ ልከተል? የትኛው መጽሐፍ ነው? እርስ በርሳቸው እየተባላችሁ፣ እርስ በርሳቸው እየተጋጨ፣ የትኛው ትክክለኛ? ጴንጤው መጥቶ የኔ መጽሐፍ ነው ትክክል ይላል። ኦርቶዶክስ መጽሐፉ እርስ በርሱ ይጋጫል፣ አምላክን ይሳደባል፣ ነቢያትን ያንቋሻል፣ እንዲሁም ደግሞ ጸሐፊዎች ራሱ አይታወቁም። ሶስተኛ ፖንት ይሄ ነው። የመጨረሻ ፖንት ደግሞ ሻላ ጠራርጌ ላቁመው። የመጨረሻ ፖንት ደግሞ ምንድን ነው? ኢየሱስ ላይ ነው የመጨረሻ ፖንት። ክርስቲያን ወገኖቻችን፣ የማርያም ልጅ ኢየሱስ አይሁዳዊ፣ የሆነውን ኢየሱስ አይሁዳዊ ነው፣ እስራኤላዊ ነው ኢየሱስ። ክርስቲያን ወገኖቻችን እስራኤላዊ የሆነውን ኢየሱስ ያመልኩታል፣ እስራኤላዊ ግለሰብ ያመልካሉ፣ አይሁዳዊ ያመልካሉ ክርስቲያኖች። ኦኬ፣ አይሁዳዊ ክርስቲያኖች ሰውን ያመልካሉ፣ ክርስቲያን ወገኖቻችን። እኔ ደግሞ ኢምራን ነኝ፣ አምሮ አለኝ። እዚህ ጋር ሰዎች በሙሉ አምሮ አላቸው። አምሮ እያለን ቢላህ አለይኩም እንዴ፣ ብዬ ወንድ ልጅ ከእስልምና ወጥቼ ከእስልምና ወጥቼ ሄጄ ወንድ ልጅ ማመልከው አስቡት፣ እስቲ እዚህ ጋር ያላችሁ ሙስሊሞች አስቡት። ከእስልምና ወጣችሁ ሄዳችሁ ወንድ ልጅ እንደናንተ ያለ እንደናንተ ወንድ ልጅ በቃ ከናንተ በምንም የማይለይ ወንድ ልጅ ስታመልኩ ወንድ ልጅ ክርስቲያን ወገኖቻችን፣ ስለዚህ ያምረዋለ እንደው ምንም ለምን እርሻ አትከባበጡም? ወንድ ልጅ መልከ በዕድሜ ይበልጠናል። በዕድሜ እሱ ሰላሳ ዓመቱ ነው። ሰላሳ ዓመት የሆነውን ኢየሱስ መጽሐፍ ቅዱስ ባህሪያ የሚለውን ነብይ ነኝ ያለውን ኢየሱስ እኔ አላመልከውም። አምላኬ አምላኬ ሲያለቅስ የነበረውን ኢየሱስ አላመልከውም። ማስረጃ ሁሉም አለ። ከፈለጋችሁ እያሳየኋችሁ፣ ዝም ብዬ በሐሳቡ እነግራችኋለሁ። ኢየሱስ አምላኬ አምላኬ እያለ አምላኩን ነበር የሚያመልከው። እኔ አምላክ አይደለሁም አለ። ቸር አትበሉኝ። ቸሩ አንድ አምላክ ብቻ ነው አለ። አምላክ አለኝ አለ። ሰገደ፣ ጸለየ፣ ይሄን ሁላ አድርጎ እኔ ደግሞ እሱን አመልከዋል። አስቡት፣ ግን ትክክለኛ መቶት የምታደርጉ ነበረ። እናንተ የዛን ሁ እናንተ ትክክለኛ መሆን ብትፈልጉ ኢየሱስ ሲያመልክ የነበረውን አምላክ ብታመልኩ ትክክለኛ ነበራችሁ። ኢየሱስ እየሰገደ አበቀ። ኢየሱስ ከበደው፣ ካቅሙ በላይ ስለሆነ ምን አደረገ? እየሰገደ ጌታ ሁ እርዳኝ አለ። እሱን አምላክ ብታመልኩ ትክክል ነበራችሁ። ግን እናንተ ምን አደረጋችሁ? ያንን ደካማ የሆነውን ሴት ማህፀውን ዘጠኝ ወር ተቀምጦ የነበረውን፣ ከዛ በኋላ ተወልዶ የተገረዘውን፣ እንደኛ ፊደል ቆጥሮ ያደገውን ኢየሱስ ታመልካላችሁ። እኔ ደግሞ ኢምራን አምሮ ስላለኝ ሄጄ እኔ ወንድ ነቢይ ተመከቱ ማቴዎስ ላይ ወደ ተመከቱ ማቴዎስ ላይ ብሎ እንደተናገረ እዚጋ ኢየሱስ ነቢይ ከገዛ አገሩና ከገዛ ቤቱ በቀር አይከበርም፣ ማለት ነው። ነቢይ ነኝ አለ። እንዲሁም ደግሞ ከራሴ መናገር አልችልም ማለት ያው፣ ተመከቱ እዚጋ፣ እኔ ከራሴ መናገር አንዳች ልናገር አልችልም ማለት ያው የዮሐንስ ወንጌል እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ ራሱ መናገር አይችልም። ደካማ የሆነ አካል ስለዚህ አላመልክም። በጣም ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። ግን እዚጋ ባውራ ይነገር ክርስትና ውሸት የሆነበት ማለት ነው። አሰላሙ አለይኩም እሺ፣ ብዙ ምክንያቶች ሊነሱ ይችላሉ፣ እና ሁሉንም መዘርዘር እንግዲህ ሰዓት መግደልም ስለሆነ የኛን ያዝ እናደረገው እና ወደ ላይወራ እንሄዳለን። ኢንሻላህ ቁርአን ላይ አንዳንድ ቀር ይቻለን ብብ የመየርታሪ ገይረል እስላሚ ዲና ይላል። ከእስልምና ውጪ ሌላ እምነት የሚፈልግ ካለ ከእርሱ ተቀባይነት የለውም ስለሚል ያው እኛ ክርስቲያን ልንሆን አንችልም የሚል ነው። የእኛን ስ ያዝ አድርገን ላይወራን እናስቀድማለን። ቁርአኑ እንደዚህ እንደዚህ ይላል። ይሄ ለምን አለ አይደለም። ለምን መጽሐፍ ቅዱስ የሚያምኑ ሰዎች መጽሐፍ ቅዱስን ያምናሉ ረጅም አመት በዛ እምነት ኖረዋል። ቁርአን ውስጥም የኖሩ ሰዎች ቁርአንን ያምናሉ። ስለዚህ ገብቼ ይሄ ለምን ሆነ እንደዚህ አይደለም በእምነቱ እና ከዛ ይልቅ ምን መሰለኝ ይቀለኝ፣ በሁለቱም እምነት አንድ ተመሳሳይ ነገር አለ። ያ ተመሳሳይ ነገር ፈጣሪ መጽሐፍ እንዳወረደ ቀድሞ ለሙሳ መጽሐፍ መተዳደሪያ ደንብ እንደሰጠው እናምናለን አይደል? ክርስቲያኖችም ያምናሉ፣ ሙስሊሞችም ያምናሉ። እና ያ ጊዜ መቼ ነው? ለምሳሌ መጀመሪያው ቶራት የወረደው የት አካባቢ እና ለማን መተዳደሪያ እንዲሆን ነበረ? ቶራት የወረደው ለሙሳና ለህዝቦች። ይህንት መልስልኛ ለሙሳና ለህዝቦች፣ የት አካባቢ ነበር? የት አካባቢ ነበር የወረደው ለፈረውን ላ ያለን ወደ ፍለፍቶ እንድመልስና በዚች ሀገር ላይ ስላና ስርዓት እንዲያስተዳድራቸው እንትን ብሎታል። ያ ማለት በግብፅ ማለት ነው። ተውራት የወረደው ግብፅ ላይ ነበሩ። እዛ ነፃ ወጣቸውና ረፍለስቶ ይወራ ጋር እንዲመለሱ አደረገ። ከዚያም በኋላ እዚያ ላይ አላህ እሺ፣ መልካም ያ ማለት የዛሬ 4400 ምናምን ገደማ አመት ነው። እስራኤላውያኖች ማለት እስራኤል የሚባለው ያዕቆብ ነው። ያዕቆብ ደግሞ የእሱ ልጆች አሉ። እነዛ ልጆች ቤተሰብ ናቸው። እነዛም ቤተሰቦች እንዲተዳደሩበት መተዳደሪያ ደንብ ተቀርጾ ወረደ ማለት ነው አይደል በሌላ አነጋገር ልክ ነኝ አይደል አዎ ስለዚህ መተዳደሪያ ደንብ ከወረደ ጊዜ ጀምሮ አንድ ተቋም ተመስርተዋል ማለት ነው እነዚያ እስራኤላውያን ያ መተዳደሪያ ደንብ ከወጣ ሃይማኖት ወይም እምነት የሚባለው በእምነት የሚመሩበት ተቋም ተመስርተዋል ማለት ነው አይደለም ስለዚህ ስለ አይ ጥያቄ እንደ እየተግባባ እንድንሄድ ነው ወደ ኋላ ተመልሰን ያው ሌላ ጥያቄ መስሎ እንት እንዳይል ነው። ስለዚህ ሃይማኖት ሲባል አንድ መተዳደሪያ ደንብ ከፈጣሪው ተቀርጾ ያመነበትን መተዳደሪያ ደንብ ሲቀረጽለት ሃይማኖት ተመሰረተ ማለት ነው። ስለዚህ የመጀመሪያው ሃይማኖት የተመሰረተው በመተዳደሪያ ደንብ ለመጀመሪያ ጊዜ እስራኤላውያን የእስራኤል ዝርያዎች የእስራኤል ብሔር የእስራኤል ልጆች የሚመሩበት ነው አይደለም ወይስ? ሃይማኖት የመጀመሪያው ሃይማኖት በግብፅ ለእስራኤላውያኖች በሙሳ በኩል ተመሰረተ የሚለውን ታምናለህ ወይስ አታምንም? ወይም ደግሞ ሌላ ነገር ማሳብ ካለ፣ እንደዛ ከሆነ መተዳደሪያ ደንብ ከተቀረጠ አንድ ሃይማኖት የሚባለው የተሰባሰቡ ሰዎች በጋራ በአንድ ሀሳብ በአንድ መተዳደሪያ ደንብ ሲያድሩ ያ ምን ይባላል? ሃይማኖት ይባላል። ድርጅት ነው አይደል? ሃይማኖት ድርጅት ከሆነ መተዳደሪያ ደንብ ከተሰጣቸው ለዚህ ማስረጃ የነበረ ሃይማኖት ነው። ይሄኛውስ ሌላ ተቀርጾ በጽሁፍ መጽሐፍ የሰው ልጆች መጽሐፍ ከጀመሩበት ጊዜ ጀምሮ በመተዳደሪያ ደንብ ተቀርጾ የወረደው ህጎች ናቸው። ሊኩል እንጂ አንላሊንኩም ሽርዐትን፣ ህጎች ማለት ያ እንዳንዳችሁ ህግ ሰጥቷቸው እያለ ይናገራል። እናቀራ። በዚያ ላይ ግን እሺ፣ አላህ Subhanahu Wa Ta'ala የትክክለኛውን መልእክት ሃይማኖት ኢስላም እንደሆነ ይገልጽላቸዋል። እሺ መተዳደሪያ ደንቡ መጽሐፍ የሰው ልጅ መጽሐፍ ከተጀመረበት ጊዜ ጀምሮ የመጣው ለዚህ ነው። ያኔ እና ሀዋም በቃል ነበር ሲነግራቸው የነበረው ሲመራቸው የነበረው። በጽሁፍ መጽሐፍ ከተጀመረበት ጊዜ ጀምሮ ግን አንደኛው የሙሳ ወይም ለሙሴ የወረደው ወይም መተዳደሪያ ደንብ የተቀረጸ ጊዜ ነው አይደለ? ከዛ በፊት በጽሁፍ የሰፈረ መተዳደሪያ ደንብ ተሰጥቶ ነበር ለሰው ልጆች። አምላክ አላህ ስብሐነ ወተዓላ በቃል የሚያናገራቸዋል፣ በመጽሐፍ የሚሰጣቸዋል። ነገር ግን አሁን እዚህ ጋ ሲነግረን ጊዜ ቀደምት ነብያትንም ሁሉ ሙስሊም እንደነበሩ ቃል በቃል ያስቀምጥልናል። ማስረጃ አነስተህ ወይንስ አነስተህ እኔ እንድታብራራልኝ የምፈልገው የመጀመሪያ መጽሐፍ። አሁን እንደተነጋገርን እኮ ሲመራ ብቸው ነበረ። ጥሩ፣ በቃል ሲመራቸው ነበር። አዎ፣ የመጀመሪያ ግን መጽሐፍ የተጀመረው መጽሐፍ የሰው ልጅ መጽሐፍ ፊደል ከመሰረተ ጊዜ ጀምሮ መጽሐፍ ከተጀመረ የመጀመሪያው መተዳደሪያ ደንብ ከሙሴ ውጭ ነበር። ሙሴ ሙስሊም ነበር፣ ህዝቦቹ ሙስሊሞች ነበሩ እኮ ከሙሴ በፊት ነበረ። እስኪ ማስረጃ አስጠኝ፣ እስራኤላውያኖች ሙስሊሞች እንደነበረ እሱ ማስረጃ አስጠኝ። ከሙሴ በፊት አላህ ስብሃነሁ ወተዓላ እንዲህ አይነት መጽሐፍ

ሌሎች ያልተተረኩ በርካታ አሉ። ከመጽሐፍቶችም፣ ልክ እንዲሁም እነዚህ ብቻ ናቸው ወይ አራቱ ናቸው? አያር አይደሉም፣ ሌላም አሉ። ነገር ግን እነዚህ የተጠቀሱ አሉ፣ ያልተጠቀሱም ብዙ አሉ። እያ ይነግረናል። አሁን እዚህ ጋ ዋና ቁም ነገር ምንድን ነው? አምላክ በሁለት መንገድ ነቢያቶችን ያናግራል። አንደኛ በቃል ደረጃ፣ ሁለተኛ መጽሐፍም ይሰጣቸዋል። ስለዚህ አላህ ሱብሐነሁ ወተዓላ ከአደም ጀምሮ እስከ መጨረሻው ዘመን ነቢ እስከ ነቢ ሙሐመድ ሰለላሁ ዓለይሂ ወሰለም ድረስ ብቸኛው ለሰዎች የደነገገው መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል አስቀምጦልናል። ይህን ማስረጃ እንስጥህ። ይቻላል ከመጀመሪያው ከእስራኤላውያኖች ውስጥ በዕብራይስጥ ከተጻፈው መጽሐፍ ላይ ከሆነ ደስ ይለኛል። የመጀመሪያው በኩረ ጽሑፉ ሙሳ ለእስራኤላውያኖች ሲመራበት ከዛ መጽሐፍ ላይ ከሆነ ደስ ይለኛል ከዚያ ምክንያቱም እስራኤላውያኖችን ሙስሊም ስለሆነ ሙሴም ሙስሊም ነበረ ስላልከኝ ከዚያ በፊት ስለማናገሩ ማናገሩ ተስማምተና አምላክ እስከሆነ ድረስ ተናጋሪው ለሙሴ ለምሳሌ ቃልን ሲያወርድለት ጊዜ ስላለፉት ትውልዶች የመናገር አቅም አለ የለውም? አምላክ በዚያ ላይ አለው። እኔ እኔ ጥያቄ እሱ አይደለም። መጽሐፍ ከተጨመረበት ጊዜ ጀምሮ ከዛሬ አራት ሺህ ዓመት በፊት የተጻፈው እየተግባባን እንድንሄድ ለሙሴ በወረደ መጽሐፍ ላይ ድምፅ ይቆራረጣል። ለሙሴ በወረደ መጽሐፍ ላይ ከሙሴ በፊት ስለነበሩ ትውልዶች አምላክ የመናገር አቅም አለው የለውም? ያን ተቀበለዋለህ ወይንስ ከሙሴ በፊት የነበረ መጽሐፍ ካልበጣልኝ ይኸውልህ እያልኩ ያለሁት ከሙሴ በፊት የተጻፈው መጽሐፍ ማወቅ ስለሚችል ተጣሪ ተጽፏል። ያ መጽሐፍ ግን የራስን ሀሳብ ለመናገር ብቻ ነው የመጣው። በደንብ እየተሰማኝ አይደለም፣ ድምጽ ይቆራረጣል። ድምጽ በጣም ይቆራረጣል። ቪዲዮም ጠፍቶብኛል። ሁሉም ይሰማቸዋል አንተ ብቻ ስትቀር። ለሙሴ ከገለጠለት ከዚያ በፊት ስላለው ትውልድ አምላክ ቢናገር አልሰማውም ከራሳቸው ጊዜ የሆነ መረጃ ካልመጣል እንጂ ብለህ ትመልሳለህ ወይንስ ትቀበላለህ? በሙሴ ላይ በተነገረው ስለ አብርሃም ተነግረዋል፣ ስለ ኖህ ተነግረዋል፣ ስለ አዳም ተነግረዋል። ያን ሁሉ በሙሴ ዘመን በመጣ መጽሐፍ ላይ ተነግረዋል። አይ ከሙሴ በፊት ስላለው በራሳቸው ጊዜ ከነበረ ማስረጃ ካልሆነ በስተቀር አልቀበልም ብለህ ትመልሳለህ መጽሐፍ ቅዱስን ወይንስ አሜን ነው ከዚያም በፊት ያለውንም አምላክ ስለሚያውቅ ይናገር ያለንን እቀበላለሁ ብለህ ነው የተቀበልከው መልስ?

የሚያውቀውን ከመለስክ ቀጥታ የጠይቁን ጥያቄ መልስ ታገኛለ። መልስ ጥያቄ ነው። ሄሎ እኛ ጋር ሲመጡ እምነት አልባ ሆነው የሚሰራቸው ስራ ማለት ነው። ይል ምን ይላሉ? በቁርአን ላይ ሙሉ መልስ እንዳለ ስለሚያውቁ ነቢያቶች ሙስሊሞች እንደሆኑ መጽሐፍ ቅዱስ ላይ ክርስቲያን ናቸው የሚል ስለሌለ ስለዚህ ስላለፉት ነቢያት ከራሳቸው መጽሐፍ እንፈልጋለን ይሉናል። ካልሆነ አንቀበለም። ጥሩ፣ እንደሱ ከሆነ ስለነ አብርሃም ስለነ ከሙሴ በፊት ስለነበሩ ትውልዶች ከራሳቸው ዘመን ከነበረ አንድ መረጃ ሰጡን እስኪ። አብርሃም የሚባል ሰው እንደነበር የለም። ከየት ነው የምንሰጣችሁ? ከሙሴ ሙሴ ስላለፉት ምን አገባው? እናንተ ከሙሐመድ ስላለፉት ምን አገባው ካላችሁም፣ ሙሴ ስላለፉት ምን አግብቶት ነው የተናገረው መጽሐፉ ላይ? አይ አምላክ ገልጦለት ነው ትል እንዳላችሁ ስላለፈው ስለሚያውቅ እኮ እኛም ይሄን እያልናችሁ ነው። አምላክ ከገለጠ ለአንድ ነቢይ ስላለፈው መናገር አይችልም? ይናገራል፣ ያውቃል። ቦታቸው አለ። ነቢ መሐመድ ሰለላሁ ዓለይሂ ወሰለም ከራሳቸው ቢያመጡት እዛ ትክክል ናቸው፣ አንሰማቸውም ስላለፈው ስላልኖሩበት፣ ያለን ትውልድ አምላክ እስከሆነ ግን ይህን ቃል እየገለጠ ያለው ስላለፈው ይናገራል። መቼ ነው ቢገባቸው ነገር ስለ ሙሴ ለምሳሌ ወረደለት ቃል ላይ ስለ አብርሃም ቢነግረው እንቀበላለን። ከዚያ በፊት በአብርሃም ጊዜ ከነበረው አንልም። ስለ አዳም ነግሮናል፣ ስለ መላእክ ነግሮናል፣ ስለማይታዩ ስላለፉ ትውልዶች ሁሉ ነግሮናል። ያንን አምነን ተቀብለናል። እናንተም ተቀብላችኋል፣ መጽሐፋችሁ ላይ አለ። ወደ ሙስልሞች ስትመጥ ጊዜ ግን ያለፈው መጽሐፍ አንቀበለውም አያስኬድም እንደዚህ። የእምነት ሰዎች ሆናችሁ ከመጣችሁ እንደ አማኝ ሆናችሁ ጠይቀው ቸዋል በመጽሐፋቸው ላይ ስላለፉት ትውልዶች ተነግሯል። ነገር ግን ሙሴ ያንን ነገር ጽፎላቸው አሜን ብላችሁ ተቀበላችሁ። እን ይህ በዚያ ዘመን የነበረ መጽሐፍ እንፈልጋለን ብላችሁ ይህ ሚዛን አስቀምጣቸው እስልምና ላይ ስትመጡ ሚዛን ታስቀምጡላቸው ይሄ አያስኬድም። እንግዲህ አምላክ ስላለፉትም የሚናገር ነው። አምላክ ራሱ ነው ተናጋሪ በቁርአን ላይ እንደ መጽሐፍ ቅዱስ ላይ ጸሐፊዎቹ ሰው እንደሆኑ ራሳቸው ራሳቸው ሀሳብ እንደሆነ ሁሉ የተናገሩ ብዛሉ ሙሴ ጻፈው ትላላቸው፣ ሙሴ እንዳልጻፈው ማስረጃ አለ። ሳሙኤል ጻፈው ትላላችሁ፣ ሳሙኤል እንዳልጻፈው ማስረጃ አለ። እያሱ ጻፈው ትላላችሁ፣ እያሱ እንዳልጻፈው ማስረጃ። በቁርአን ተናጋሪ ራሱ አላህ ነው። ቃሉ ሲናገር ምን ይላል? ኢና አንዘልና ሁ እያለ እኔ ወረድኩት እያለ ቃሉ ይናገራል። ሁሉ እያለ ይነግራቸዋል። ሙሐመድ ሆይ እንዲህ በለ፣ ተወልዶች ይላቸዋል። በል ራሳቸው ቢሆን ኑሮ በል ሚልቃ ያስፈልግም። ራሳቸው እኔ እንዲህ አልኩኝ እያሉ ይናገሩ ነበር። አያችሁ

ነገር ግን ይህ ግልጠተ መለኮት እስከሆነ ድረስ መለኮት ደግሞ የዓለም ማቤን አይዲ ሞላማ ከልፈውም ስለ ፍጥረታቱ ያለፈውንም ሁሉ የሚመጣውን ሁሉ የሚያውቅ ነው። በዚያ ለአንድ ነቢይ በሆነ ጊዜ ላይ ይገልጥለታል። ስላለፈው ትውልድ ይነግረዋል። ለሙሴም ስላለፈው ይነግረዋል። ለመሲሙ ስላለፈው ይነግረዋል። አይ አንተ በዚህ ዘመን ካለው እንጂ አንቀበልህም እንዳላላችሁ ሁሉ ቁርአን ላይ መታችሁ። አይ በዚህ ዘመን ካለፉት እንጂ አንቀበልህ ያስኬደም